ሱረቱል አንዓም መክየቱን ነቢ ስ ላ ሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል ነች። መኪይ የሆኑ ምዕራፎች ተውሒድ ላይ ያጠነጥናሉ። ስለ ነቢያት ይሰብካሉ። ስለ ቅያማ እለት ይናገራሉ። ስለ መልካም ሰዎች፣ ስለ አማኞች ጀዛ፣ ስለ ከሃዲያን ደግሞ ቅጣት ይናገራሉ። ያስፈራራሉ፣ ይገስጻሉ። ጃሂልያን ፍንትዋ አድርገው ያሳያሉ።

ስለዚህ ሰማያትን ምድርን የፈጠረው እሱ ጨለማዎችና ብርሃንን ያደረገው እሱ ብቻ ሆኖ ሳለ ሡመ አለዚነ ከፈሩ ከዚህ ሁሉ በኋላ እነኛ የካዱ ሰዎች ቢረብህም በጌታቸው ያዕድሉን፣ ያስተካክላሉ። እነማንን ያልፈጠሩትን ፍጥረታትን ከአላ ጋር እኩል ያስተካክላሉ፣ እነኛ ከሃዲያን። ሁወ ለዚ እሱ ነው አላህ ኸለቀኩም ሚን ጢኒን፣ ከጭቃ የፈጠረ አባታችሁን። ሡመ ቀዳ አጀለን ከዛንም ካባታችሁ በኋላ ደግሞ ወበዝተ ምንሆማ ርጃለ ከሢረ ወንሳ ሱረቱ እንሳ ላይ አሳልፈናል አይደለም ቀضا አጀለን እለ ተሞትንም ወሰነ አላ ፈኢዛ ጃ አጀሉሁም ላይ የስታ አኸሩን ሰዓተን ወላ የስተቅድሙን ወአጀሉን ሙሰመን እንደሁ የተሰየመው እለ ተሞት አላ ዘንድ የተመዘገበ ነው ثم አንቱም ተምተሩን ከዚህ ሁሉ በኋላ ግን እናንተ ትጠራጠራላችሁ ወህ ውላሁ

አልመአሉሁ ማለት ነው ተመላኪ እሱ ነው። ፊ ሰማት በሰማያትም ወፊ ልአርድ በምድርም ያዕለሙ ሲራኩም ሚስጢራችሁን አላህ ያውቃል። ወጀህረኩም ግልጻችሁንም እናንተ በግልጽ የምትሰሩትን የምታወሩትን። ወያዕለሙ ማ ተክሲቡን የምትሰሩትንም አላህ ያውቃል። ወማ ታቲም አትመጣቸውም ከሃዲያንን ቲም ሚን አየትን አለ አንድም ተአምር አየትን ምን አያት ረብህም የመጀመሪያው አያ ተአምር ነው። አያት ተአምራት፣ ወይም የመጀመሪያው አያ አንቀጽ ነው። አያት አንቀጾች። ስለዚህ ወማታቲህም ምን አየትን ምን አያት ረብህም ከጌታቸው አንቀጾች አንድም አንቀጽ፣ ወይ ከጌታቸው ተአምራት አንድም ተአምራት መጣቸውም፣ ኢላ ካኑ አን ሙዕሪን እነሱ ከሷ ሙዕሪን የሚርቁ ቢሆኑ እንጂ፣ ሳይመከሩ ሳይገሰጹ ሳያምኑ የሚያልፉ። ፈቀድ ከዘቡ ቢልሐቅ፣ በእርግጥም በእውነት አስተባበሉ። ለማ ጃአሁም፣ እውነት ወደ እነሱ በመጣቸው ጊዜ ፈሰውፋ ያእቲሂም በእርግጥም ይመጣቸዋል። አምባኡ ማ ካኑ ብሂ የስታህዚኡን፣ እነሱ ሲሳለቁበት የነበረው ዜና ይመጣቸዋል። ያኔ ሲመጣ ምን ይላሉ? መንበዓሰና ሚመር ቀዲና እንደ ከተኛ ንበት ማን የቀሰቀሰን ይላሉ። እንቅልፍ መስሏቸው ሞቱ ነቱ ሰው ሲሞት ታውቆትም ይሞት አለ የለም እኮ ከመሞቱ በፊት ገርገራው ስለሚገባ ይሄድ ይሄድና ዝምኖም ይሉ ሃከዛ። ስለዚህ የመጨረሻው ላሕዛ አይታወቅም። መንበዓሰና ሚመር ቀዲና ሲሉ ሃዛ ማ ዋዕድ ረሕማኑ ይላሉ። ይሄ እኮ አላህ ቃል የገባው ነው። ወሰደቀል ሙርሰሉን መልእክተኞች ከሞት በኋላ መቀስቀስ አለ ባሉ ጊዜ እውነት ተናግረዋል። ሰውፈ የአቲህም አንባኡ ማካኑ የስተህዚኡን። አለም የረው አያዩ? ምን የልቦና ማየትን ከማህለክና ሚንቀብልህም ከነርሱ በፊት ስንትና ስንቱን አጠፋን። ሚን ቀርኒን ከትውልድ መከናሁም ፊ በምድር ላይ ካስመቸናቸው አለ በሀብት በጉልበት ምድር ላይ ካስመቸናቸው። መከነሁ ማለት አስመቸውን ማለም ነው። መከለኩም ለናንተ ለነብይ ሰለላሁ ዐለይሂ ወሰለም ህዝቦች ማለት ነው። ለናንተ ያላስመቸነውን ስንትና ስንት ያስመቸናቸውን አለ እንደነ ሰብአ ህዝቦች ማለት ነው። የሰብአ ህዝቦች እኮ ለቀድካነ ሊሰባ ፊመስገን ም አያ እንመጣበታለን። አላህ የደርሰንና አድርጎ ይገርመ ወጣ ሲሉ እዚም በቁና ፍራፍሬ ይዞ መግባት ነው። እዚም በቁና ፍራፍሬ ይዞ መግባት ነው። ጥግብ አሉ። ከዛ ጀምረው ሻም እስኪገቡ ድረስ ከአንድ መንደር አንድ መንደር፣ ከአንድ መንደር አንድ መንደር ምን አሉ? ፈቃሉ አለ ረበና ባዒድ በይነ አስፋሪና ምንድነው? እንደዚህ መቼ ነው ሙሳፊር የምንሆነው? ችግር የምናየው መቼ ነው? ቲ እጭ ሰለቸናውንስ ላሃውለ ወለ ነው አለ አላህ። መጀመሪያ አይጠሞ ገጥላ ከበት ግድብ ነበረ፣ አፈራረሰው። በጎርፍ ተጥለቀለቀ፣ አትክልት የሚባል ነገር ጠፋ። ከዛ በኋላ የሚያፈራው ነገር ምንድነው? ግራር፣ መራራ የሆነ ዘዋቴ፣ እኩሊን ኸምጢን አለ መርጋጋ የሆነ ፍሬ ያለው ግራር ቁርቁራ ጥፍት። አገር ጥለው ተበተኑ እነሱ። አላህ ወመዘቅናሁም ብትንትን አደረግናቸዋለን። ወጃአልናሁም አሐዲስ መተረቻ አደረግናቸዋለን። ወይ ጥጋም እንዲባል ማለት አላህ እናንተ ምን ውስጥ ምን አላችሁ እናንተ ይላል። እናንተስ ምን አላችሁና ከእናንተ በላይ ያስመቸናቸውን ስንቱን አጥፍተናል። ማለም ኑመክለኩ ወአርሰልነ ሰማ አለይህም ሰማይንም በእነሱ ላይ ላክን ሚድራረን ተመላላሽ አድርገን ሰማ ማለት ዝናብ ነው። ሱምየ ቢመስደር ይህ ይባላል ከሚመጣበት አቅጣጫ ከምንጩ ነው። አርሰልነ ሰማ ሚድራረን ቁርአን ላይ ዝናብን ተመላላሽ ሲሆን ላክን ማለት አንድ ክረምት ሁለት ክረምት ወጀዓልነል አንሃረ ጅረቶችን ወንዞችን አደረግን ተጅሪ ሚን ተሕቲሂም ከስሮቻቸው የሚፈሱ አደረግን። ግን ካዱ ነብያትን አስተባበሉ። ፈአህለክናሁም አጠፋናቸው ናቸው ብዙኑቢሂም በወንጀሎቻቸው ምክንያት ወአንሻእና ሚን በዕዲሂም ከነሱ በኋላ ቀሰቀስን ቀርነን አኸሪን ሌሎች ትውልዶችን ቀሰቀስን ወለው ነዘልና ዐለይከ በአንተ ላይ ብናወርድ ኪታበን መጽሐፍን፣ አለ ፊቅርጣሲን ቅርጣሲን፣ አለ ኪታበን መጽሐፍን ብናወርድ፣ አለ ቅርጣስ ማለት ምንድነው? መክቱባ ፊ አውራቅ ማለት ነው፣ በወረቀቶች ላይ የተጻፉ ማለት ነው። ስለዚህ ወለው ነዘልና ለይህም፣ በነሱ ላይ ወለው ነዘልና ዓለይከ፣ በአንተ ላይ ብናወርድ ኪታበን መጽሐፍን ፊ ቅርጣሲን ማለት በተጻፈ ወረቀት ማለት ነው። ታያችሁ፣ እላው ላይ የተጻፈ ወረቀት ማለት ነው። አውራቅ መክቱብ አለያ ቅርጣስ ይባላል። አንድ ሁለት የሚባለው እንዲ ወረቀት ሆኖ የተጻፈበት። ታያችሁ፣ አንድ ሁለት እንዲህ የሚቆጠር በእንዲህ ተጽፎ ከሰማይ በቀጥታ ቢወርድና ፈለመሱሁ፣ በእጆቻቸው እንዲህ ቢዳብሱት ያንን ቅርጣስ ፈለመሱሁ ቢአይዲሂም